ሰዎች አደዛ ምታ! በኢየሱስ ስም ርኩሳን መናፍስቶች ርኩሳን መናፍስቶች የጠለመ ኃይል ምታ! በኢየሱስ ስም ሁሉ ሰው ይጸልይ። ማን ነው ሰው ማለት ያለበት? ይጸልይ፣ ይሰበር፣ ብራገፍ

የልሙናት መንፈስ ነው፣ የስድስት መንፈስ አሃ። እሱ ትልቅ ሰው ነው። ትልቅ ሰው ስለሆነ በጣም ተጽዕኖ ፈጣሪ ነው። በጣም ተጽዕኖ ፈጣሪ ነው። በጣም እሺ፣ ሰው ማንንም ሰው ይሰማዋል። እሱን ብዙዎች ይከተሉታል። እሺ፣ መሪም ነው መሪም ነው። በጣም ትልቅ መሪ ነው። አሃ

አንተ ሉሚናት መንፈስ፣ አዎ። በከተማው ላይ ነግሰሃል። አዎ። አይደለም። አዎ። አካባቢዎች እንዳለ ተቆጣጥሬ ያለሁት ይዘሃል። አዎ። በብር ይሄ ነው። ወጣቱን፣ በተለይ ወጣቱን፣ ምን እያደረግህ በብር ወጣቱን፣ ከዛ ወደኔ ዘው ብሎ ይገባላ። ከዛ ዓለሜን አስተካክላለሁ። አዎ

ዛሬ ነው ቀን ነው፣ ብሎ እስቲ ለዋና በላት ዋና አለ። አሜን በል። በኢየሱስም ታምናለ ወይ? ኢያሱ የረገመውን ኤልሳን የፈወሰው ኧረ በጌታ በኢየሱስ አሜን። አንድ ሳሜን በል። በኢየሱስም አሜን እያርኮ ረግማት ወጣው እያሱ ነበር እያሱ ረግማ ወጣውን። በደብል ፖርሽን ቅባት የተቀባ ሰው ማን? ኤልሳ የሚባል ሰው ምን ሆነ? ገባ ወደ እያርኮ። ሲገባ ጌታው ያሉት አ የከተማው ንፋሱ አየሩም ከተማ እጅግ መልካም ነው፣ ነገር ግን ውሃው ፍሬውን ያጨናግፋል አሉት። ሲናገሩት ነቢይ ስለሆነ ከአንደበት ቃል አለ በላሉት፣ አዲስ ማሰሮ አምጡልኝ፣ አ ጨውም አርጉበት ወደኔ አምጡልኝ አለ። ከዛ በውሃ ላይ ያንን አደረገ። ከእዛ ከእንግዲህ በኋላ ሞት እና ጭንቀፋ በዚህ በአንተ ቤት በዘመኔ ላይ በህይወት ላይ በአገልግሎት ላይ በስራ ላይ በልሽነት ላይ አንተ ሉምናት መንፈስ ቦታ ነው ምን ምን እየሰራ በተለያዩ ሶሻል ሚዲያዎች ወጣቱን ይይዛለሁ። እሺ፣ ሶሻል ሚዲያዎች ለምሳሌ በወሲብ እሺ፣ በወሲብ እሺ፣ በአነቃቂ ንግግሮች እሺ። ከዛ ቀስ ብዬ ወደ ራሴ ስባችኋለሁ፣ አስገባችኋለሁ። የዝሙት መንፈስ የተመታ እሺ ሌላስ ሌላስ ብሩስ በዶላር ካልሆነ ታዲያ በምን ሊሆን ነው ቶሎ ማስተካከል አለብኛ ሳይመጣ እሱ እሱ ሳይመጣ ቶሎ የራሴን የራሴ የሆኑትን መለየት አለብኝ። አዎ በዛ በኩል አችልማ አችልማ። ኧረ ይህንኛው ከወጣ ዛሬ ከወጣ አለቀልን። እሱ ተቀብቶ ይወጣል። ሁሌ እኮ ነው የሚናፍቅ በቃ ከተነሳው በተራል እነሳ ብሎብን አደንዱ ጎማሳ አደባባይ። ኧረ ተረኛ እሳት ይዞ የምነሳ አለ አደባባይ ባል የምነሳ አለ፣ በሰንዶ ነው የምነሳው አለ። አስቀድሞ ለራሱ የለየው ልጅ ነው። ገና ከናቱ ማጸት ልገል ነበርኩ ከእናቱ ማጸት ሲወጣ ገና ልገለው ብዬ አልተሳካልኝም እንጂ አልተሳካልኝም። እሱ ከባድ ሰው ነው። ዋናው ይዟል። ለምን ትሆናለህ ታዲያ እዚህ ቤት ያለው እሳት

አረፍ ብሎ አንዴ መጨረሻ ነው። አ የት ሄዳለህ? አሁን ወደ ቤቴ። እንደዛ አይነት የተመረጡ ሰዎችን መያዝ ነው። አሁን ትችላለህ ወይ? እዚህ ቤት ሚያኮላሽ ቅባት ነው ያለው። አንድ አጣም ቆነ እያየው ነው። ሟተኛን ያኮላሻል፣ ደጋሚን ያኮላሻል፣ አስመተኛን ያኮላሻል። አንዱ ሰው ዘግቼ ነው የሚሄደው፣ በላንሳ ዘግቼ ነው የሚሄደው። እዳጋባ ሴት አካ

ያው በቃ ደስ የማይል ነው፣ ህይወት ነው እንትን እያለኝ ያለው። እሺ ከዛ በቃ ከዚህ ነገር መፋታት እንዳለብኝ ስላወቅኩኝ አው ሁሉ እግዚአብሔርን ለምን ነበረ። ግን ባልባሌ ባልባሌ መንገድ ሴጣን ራሱ የሆነ ነገር ያዘጋጅልህ የለ አው በዛኒ የአንተን ስስ ፓርት አይቶ ነው በዛ ስስ ጎን ነው የሚመጣውና አው እንደዛ ዘይን ነገር ሲያደርገኝ ነበረ። ከዛ ትናንትና ከሆነች መምህሬ ጋር ነበርና እሺ ታማ ከሷ ጋር እያወራን ነበር። እኔ በጌታ ነኝ፣ ከቤተሰቦቼ ብቻ ነኝ። እሺ እና አከይሪና ምናምን አይታ ተችታኝ ምናምን። ኦኬ ጸለይ፣ ያለኝ ወደ እግዚአብሔር መመለስ አለብ፣ እሺ ብላ ጠቁማ ነበር የሄደችው። እሺ ከዛ ብዙ ጊዜ አስባለሁ ልመጣ ስል፣ ወደዚህ የእግዚአብሔርን ቃል መስማት፣ መካፈል፣ ማንበብ ጥማቴ ነው። ግን እንደዛ ለማድረግ ስሞክር አንዳንድ መንገዶች ይዘጉ ነበርና አሁን ወስኜ ወደዚህ መጣሁኝ። ከዛ በቃ እዛ ጋር መጀመሪያ ነው የገባውኝና አዎ፣ ማንም ሰው አልነበረም ስገባ ዛ ጥግ ላይ ነው የቆምኩት። አዎ፣ አዎ፣ ያው መጨረሻ ቢሆንም እግዚአብሔር ያው በጣም መዳኛ ነህ፣ መዳኛ እየተረሳው ሰው ጓደኛ መዳኛ ነህ። አባቴ አባቴ ነህ፣ ከልጅነት አባቴ ነህ። አልበለም በሎ አልያዝም በሎ እንዲህ አለኝ ጌታ። ሰንጥቆ የሚሄዱ ልጆች አሉኛል፣ የሟርተኛን መንደር ሰንጥቆ፣ የጨለመውን መንደር ሰንጥቆ

ከማን እንደምቀበል ነበር የጠበኩ ነበር እንጂ ሁሌ ያስባለሁ። ዛሬ መጣ፣ ጊዜ ደረሰ። ሉሲፈር ነው ያስጣጥከው። እስቲ አሜን። መቀመጫው ኒውዮርክ ያረጋው። አሜን። ኃይለኛ ነው የሚለው ኃይለኛ። በእግዚአብሔር ቅባት ከውስጥ እግዚአብሔር አወጣው። አሜን። አሁን ደሞ ኃይለኛ ቅባት ባንተ ላዛ። አሜን። አሜን። ሸታ ካባ መቆጣጠር ማችለው ሳት በላይ ላይ ፔላ ሶታ ካማ አው አባይ እሳት በለውለ ጠራለሁ። እሳት እሳት እሳት እሳት በለውለ በጌታ በኢየሱስ ክርስቶስ ስም ኃይል በለውለ ጠርቻለሁ። እግሮቹ ላይ በኢየሱስ ስም ኃይል ጠራው። እግሮቹ ላይ ኃይል ጠራው። በኢየሱስ ስም የረገጠበትን ስፍራ ይውረስ። በኢየሱስ ስም እጆቹ ላይ ታላቅ እሳት ጨምርኩበት። ታላቅ እሳት በለውለ አዛርኩበት። እሳት በእጆቹ ላይ አዎ ብዙዎች የሚፈውስበት

ታኝቷል አንተ ምን አለ ምን አርገ የሆነ እዚህ ጋር የተሰበሰበ ሩቱ ይሄ ነው። ከዚህ ሩት በተለያዩ አቅጣጫ እንደውም አረንጓዴ አረንጓዴ ነገር ነው፣ ከለራቸው ራሱ አየር ላይ ነው የሚሄዱት። አሁን በተኛበት ነው ያየኸው። መቀለጥ ነገር የለም። አሁን ነው አንተ መቀባት፣ አሁን ነው። ኧረ እዚህ ጋር ምን የሚከፍት ቅባት ነው ሰውን የምከፍት ነው። አሜን። የሞተውን የምቀሰቅስ ነው። አሜን። የለም ስባል ይኖራሉ። ኦሆ! ጠፍ ስባል ይበሳሉ ነው። በዚህ ሀገር ውስጥ ብቻ አይደለም በተለያዩ ዓለማት ከዚህ የሚወጡ እየሄዱ ደሞ አሸንፈው ነው የሚወጡት

የሚያውቀው ባለቤቱ ነውና እኛ እናውቀም። የሚደርስበት ሰው ነው የሚያውቀው። ይሄን እሱ እንደዚህ የሚያዘልለው እሱ ያውቃል። ገባችሁ? እንኳን እግዚአብሔር ፈወሰ ወዳለሽ ደስ አይስተይ ነው አንጂታ አጥምቶ ለጌታ ክብር ኢየሱስ ጌታ